እኔ ፈታሁት። አንዱ የልጅ አባት ሬስቶራንት ውስጥ ሲያጎርስሽ አንድ ልጅ አየው ብሎ እና ምን አባቴ ላድርገው ጠቅልሎ ካጎረሰኝ ምን ላድርገው። እኔ ያ ልጅ ከእኔ ከእኔን ከማግኘቱ በፊት ሁለቱ አንድ ሬስቶራንት ውስጥ ተገናኝቶ ይች ልጅ ወዳታለሁ አለ። ባሚስቴ ናት እንደማለት ኩራት ተንኮሉ። ለምን አጠይቃትም ይ ማለት ትዳር ናት ብለዋል። ብትሆንም ባለትዳር ከሆኑ የዚህ አይነት ሴቶች ችግር የለባቸውም፣ ሲለው ይሄኛው ኧረ ኃይለኛ ናት ተብላለች፣ አለ ሲለው፣ ኖ ኖ። እንደዚህ አይነት ወሬ እንዳላቸው በኋላ ነው የሰማሁት። እና እነዛ ተሰብስበው እኔ ዕቁብ ሰበስብ ነበር በዛ ሰዓት። የዕቁብ ብር ነው ውሰጂ ብሎ የዱከን ባለቤት ሬስቶራንት ዳኒ ጠራኝ። እሱን ፍለጋ እዛ ክቡ ክቡ ያልኩ ስገባ ጎረምሶች ተሰብስበው ይበላሉ። ቁርስ ነቢ ሲሉኝ ኖ ስራ ረፍዶብኛል። እጄ ላይ እንትን ልጅ ክሮሰን ይዣለሁ። ከዛ እኔ ቢስሉኝ አይ አይስላቸው። አንዱ ብድግ አድርጎ አጎረሰኝ። የዛኔ ኢናው ደውዬለታለሁ ከትምህርት ቤት ወጥቼ ይሄ የፈረደበት ኢሲኦል ነው ሲኦል የሚባል ትምህርት ማር ነበር፣ ጠዋት ጠዋት ሳይገባኝ ሲቀርተውኩት። ከዛ ነይ እንትን በያለኝ ማለት ነው ቁርስ በልታለሁ ሲለው በልቻለሁ ሲለኝ ነው ተነስቼ የሄድኩት። ከዛ እሱ መጣ ወደዛ ማለት ነው። እዚህ ሰፈር ሙቭ ስናደረግ እብን እንዳይደብረው ከዳኒ ጋር አብሮ እንዲውል ዳኒን አስተዋውቅ ያለው ፍሬንድ ነው ባለቤት። እሱ ጋር ሲሄድ ሲጎርስ ደረሰ። ስትጎርስ አየዋት ብሎ ጠላታችን ጨርጨር ተንጨርጥ። ልጁ ለካ ያኛው ወዳታለው ብሎ ነግሮታል። እና እኔ ምን አገባኛ ጎረሰኝ በላው። ሌላ ነገር እኔ ስልኩን አልተቀበልኩት። ምን አልተቀበልኩት በዚህ የተነሳ ጠላታችሁ ፍር ብር ይሆን ፍር ፍር አለ። ከዛም ምንም እኮ አላልኩትም። ምን ሆነ ነው ተናድ የወጣኸው ስለው፣ አንቺ ማን አለብሽ ተቀጣጥረሽ እዛ ሄደሽ ምን? ኧረ እኔ ይኸው የደወለበት ዳኒን አሳይ ሰዓቱን። የቁብሩ ሰጂ ብሎኝ ነው፣ ሰኞ ቀን ነው ብሎኝ ነው ስለው፣ ምንም ሊያምነኝ አልፈልግም እኮ ጠላታችሁ እኔ ስራ ጨርሼ ከምሽቱ ይለበን ቅቡቅቡ ያልኩ ቤቴ ስገባ፣ ሌላ ቀን እኮ ማይለብሰው ሙሉ ቢጃማ ሙሉ ለብሶ ጋውን ጨምሮበት ፊቱ ፊቱን ወደ ግድግዳ አዙሮ ተኝቷል። ስመጣ ቤት ሬሊ ያልኩና እኔ ሮማንም ቢጃማ ሙሉ ቢጃማ ለብሼ እኔም ጋውን ለብሼ ወደፊት ና ዙር ለጥ ምን አባቱ ሊያመጣ ዘኔክስደይ የተነሳ ልጆቹን አደረሰ፣ እኔ ወደ ትምህርት ስራ። ዘኔክስደይ ስማ ውልቅ ብላ ሄዳለች፣ ልብሷን ጭና ማለት ነው። ባቄላ ጠፋ ቢሉ ፈስቀለለ። ኦረዲ ደጅ ነበር የሰውየ የቆመው እንጂ ይሄ ሪዝን ያስወጣል እንዴ? አሁን እሷ ምን ፈለገች? ተለምናለት ገባ። እንደው በናት እንዲህ ኮ ስለሆነ አይደለም ምናምን ሊባል ባቄላ ጠፋ ቢሉ ፈስቀለለ። አንድ ልጅ ወልጄለት አለው ክብር ይዞ አልቀመጥም ብሎ ይሄንን ነገር ፈልጎ ምንም ባላጠፋውት ምን ባላልኩ ከማላቀው ልጅ ጋር ጎረሰች ብሎ ጫር ብዬ አባረርኳት። ደሟ እንደፈላ እንደተንተከተከች እድሜ ልኳን እኳን ርር እንዳለች ተነስቼ እንደውም አንዳንድ ጊዜ ያው ስትኖሩ ሳልወደው አይደለም ወድጄ ነው የምኖረው። ሀፕ ሳታስቡት ስትለያዩ ልይዛችኋል። እንደ ሴት በጣም ተናድጄ ነበር። ምንም ባላረኩት ነገር ስለሆነ ተነስቼ እህቲች ሚሊነር እህት አለች እንዳላችሁት፣ ደውዬ ነገርኳት። በጣም ተናድጄ አለው ስራ መስራት አልቻልኩም። እንዲህ እንዲህ አድርጎኝ እንዲህ ምንም ሳላረገው ተነስቶ እንደዚህ ያደረገኝ። ለምን ቤተሰብ ታከርባላችሁ? አሁንም ሁለተኛ ባል ተፋታች እንዳሉኝ ቤተሰብ ስለማከብር የሁለተኛው ባል ነው ይሄን ያደረገኝ ማለት ነው። ተው ስለው እምቢ አለ ማለት ነው። ከዛ እህቴታያቸው እንደውም ይሄ እንግሊዝ ሀገር ተዩና ነኝ ምን አባቱ አለችና ሀብታም ወይ ከሀብታም ተወለድ ወይ ከሀብታም ተጠጋ። ለአጣር ጋር ትኬት ለልጆችም ለኔም ቆርጣ ይዘሻቸው ነ ደሴት አለች። እንግዲህ ትምህርታቸው ስላት፣ ወዲያው ትምህርት ቤት በዚህ በእንግሊዝ ስታንዳርድ ልጆቻችሁ መግባት ግዴታ ስለሆነ አስመዝግባ ልጆችን። እኔም ተነስተን ፍር ለመንግስት ለትምህርት ቤቱ ማሳወቅ ነበረብኝ። ዘካንሲ በተጣላው ሰዓት ተናድጄ ለዳይሬክተሯ ነግሪያት ነበር ሀፕን ያደረገውን ተነስቼ ወደ አገሬ ገባሁ። አገሬ ገብቼ ሲያጣራ ካሁን ካሁን ልንታረቅ ልጠራይ ነው ሲል ኢትዮጵያ ተነስታ ሄዳለች ሲባል ጫረ ቻይልድ ሎስት ብሎ ከሰሰኝ። ልጆቼ ጠፉ። ውሸቱ ኢትዮጵያ እንዲሄድኩ እያወቁ ቻይልድ ሎስት ትምህርት ቤት መጥቶ ቀውጢ ምንም ታማን ሄደችሁ አንተ ጥልሃት ሄደ ተናዳ ታማን ሄደችሁ ተባለ። ትምህርት ቤት ቻይልድ ሎስት ብሎ የቻይልድ እንትኖች ሄዶ ከሰሰኝ። ከዛ በኋላ ቼክ ተደረገ። ያላረገው እብን አባቴ በዚህ ጉዳይ የታሰረውን አባቷ ጥይት ይተኩሳሉ እንዲያርገው ስለሆነ የታሰሩት ልጆች ዴንጀረስ ናቸው፣ እዛ ሀገር ለመሄዳቸው ምናምን ያልጨመረው የክስ አይነት የለም። ማንም የሚሰማው ሲያጣ፣ የዛኔ የምሰራው በጥቁር ነበረ ስራ። መንግስት ልጅ እንደወለድኩ ነው የሚያውቀው። ልጅ አሳድጋለሁ ብዬ ስራ ሰራ ነበር። ቴንኪው ሰብስክራይብ ለምታረጉ ቴንኪው፣ በጣም አመሰግናለሁ። በኋላ እንትን አደረግኩ ማለት ነው። ኢትዮጵያ ሄድኩኝ። ከዛ ሁሉም ጋር ከሶ ከሶ አሎን ሲለው መጥቶ ለእንግሊዝ መንግስት በጥቁር ትሰራለች ብሎ ከሰሰኝ። ይሄ የእኔ እውነተኛ ታሪክ ነው የምነግራችሁ። በጥቁር ትሰራለች ብሎ ከሰሰኝ። ከአስር ወር በኋላ ኢትዮጵያ ቆይታ እዚህ የእኔ ቤት የምትኖሩ ሚሮን አሰግደው የምትባል የትግራይ ልጅ ነበረች። ለእሷ ቤት ሰጥቻት ነው የሄድኩት። ከእኔ ጋር ትኖር ነበር። ቁልፉን ለእሷን የሰጠው ደብዳቤ ሲመጣ ነገረችኝ። መጣ እንግሊዝ እግዚአብሔር እንደው ይጨምርላት። እንግሊዝ ሀገር ጠበቃ ፍሪ ነው። ምን ፍሪ ጠበቃ ይዤ ቀረብኩኝ። በጥቁር ሰርሰሻል አው ሰርቻለሁ። የምሰራው ቁማር ቤት ነበርኩ። ቁማር ቤት ነው የምሰራው። እንዲሆናል እንዲሆናል አልኳቸው። ከዛ በኋላ ኤን በእንግሊዞች ቀልድ ያውቁ ማያዟችሁ ኮርት ቀርቤ አንድ ወር ብረት ታግ ብረታ። እንግዲህ የወንድ ልጅ ምን አይነት ጭካኔ ነው ምነግራችሁ። ሴቶች አዳምጡ። ልጅ ወልጄለት ልጅን የሚያክል ልጅ ወልጄለት በእንግሊዝ ኮርት ከሶኝ እግሬ ላይ ብረት ታግ ተደረገብኝ፣ ለአንድ ወር አስራ ሰባት ሺህ ፓውንድ ተቀጣው። አሁን የሚቀጥለው አመት ነው የሚጨርሰው ቱ ታውዘንድ ትዌንቲ ሲክስ ናቲ ሳይወለድ ይሄ ሀፕን ያህል የፈረዱብኝ ናቲ ሳይወለድ አ አስር አስራ አንድ አመት ነው የከፈልኩት። እግዚአብሔር ይመስገን ምንም በሳምንት አስር ብር እያልሽ ክፈይ ቢሉኝም አስራ ሰባት ሺህ ፓውንድ እንድቀጣ አድርጎኝ አንድ ወር ምንም ወንጀል ሰርተሽ እንግሊዝ ሀገር ስለማታረጊ ምንም ስላላረግሽ ብለው ይህ ተደረገ። ለምበሰትነቴ አትንካኝ ስለተባለ ሄደ እኔ ለማን ለእግዚአብሔር ለፈጠረኝ አምላክ ለእሱ ተንበርክኬ አልቅሼ አምላክ እውነት አለ ችስ አላረገው በኖርኩበት ምንም ባላረግኩበት ልጆ ልጄ ሰጥቼው ለእንግሊዝ መንግስት አሳልፎኝ ሰጥቶኝ አንተ የምትችለውን አንተ አድርግ በዛ ሰዓት እግዚአብሔር ነው የምላችሁ በጣም ድሮም ጀምሮ ሰው ይወደኛል ካልገደል ነው ለንደን ላይ ያለ ሰው ካልገደል ነው አለ እኔ የልጅ አባት ነው፣ እንዳትነኩት። ብደበድቡት ምንም ይጠቅመኝ ነገር የለም፣ ትርጉም የለውም። ጫቱን ሲበላ እዛ ሸበር ድቡሽ እናገኘዋለን፣ አንገቱንም ብለዋል። አይ ተዉት፣ ማናችሁም እንዳትነኩት አልኳቸው። እግዚአብሔር ቀጭ አምላክ እግዚአብሔር ስላለ ለእሱ ነው የምሰጠው። ማርያም ሄጄ በባዶ እግሬ ተንበርክኪ አልቅሼ ለመቤቴ ነገር ያመጣው ተውኩት። አፍተር አፍተር አይ ቲንክ ፎር ይር ፋይፍ ይርስ፣ ልጄ አስራ አንድ ዓመት ሞላው። የዛኔ አምስት ዓመት ምናምን ይሞላዋል ስንጣላ። አስራ አንድ አመቱ ላይ የኔ ልጅ አይ ዋንት ቱ ሲ ማይ ዳድ። ይሄን ሁሉ አድርጎኝ የት እንዳለው አያቅም። ጠልቼዋለሁ። የት እንዳለው እንኳን አያቅም። እንትን ቀይሬያለሁ። ማነው ቤት ቀይር ያለው? ግን እንደዚህ ሲለኝ ደግሞ ወንድሙን ስለማውቀው ከወንድሙ ጋር አይስማሙም አንድ ቀንም ስምምነት ስለሌላቸው ለወንድሙ ግን ያው ወንድም ምንም ቢሆን የእናቱ ልጅ አይጠፋፉም። እንደዚህ እንደዚህ ብዬ ደወልኩለት። ደነገጠ። አዩሾር አለኝ። ችግር የለም እኔ አልኩት። ከኔ የልጄ እንትን አይበልጥም። የኔ ክብርቶ ልጄም ብቻ ሰላም ያገኝ። ልጄ አሁን አያውቅም። አስራ አንድ ዓመቱ ነው። አላውቅም ወይ አባትም መጥፎ ነገር አድርጎኛል ብለው በዚህ እድሜው ሊረዳኝ ስለማይችል አገናኛቸው አልኩት። ሲገናኝ አለቀሰ። እንዴት የሁሉ በደል በድያት ልጁን እንዲያይፈቀደችልኝ ብሎ አለቀሰ። ከችግር የለም ገንዘቡንም የፈረዱባትን እከፍላለው ምናምን። ገንዘቡን ቢከፍል የኔን ኢሞሽናል በወቅቱ የነበረኝን ነገር ሊከፍለው ስለማይችል ገንዘቡ ምናምኑ ተውና ዋናው በልጄ አስደስተኝ፣ ልጄን ካሰው አልኩት ልጄን ተንከባከብልኝ ቶ አልኩት። በቃ ልጄ ጋር አንድ ሁለት አመት አብረው እንደሆኑ ተመልሶ ጠላታችሁ ይጥፋ ጣፋ በሜሴንጀር ስልኩ የለኝም ስላስጠላይ ሜሴንጀሩ ግን አለኝ። የፌስቡኩ በውስጥ ገብቼ ሙልጭ አድርጌ ሰደብኩት። ዶ እንዲዘርፍ ቱ ቢዳድ ድጋሚ ልጄን ዲሳፖይንት እንዳደረከው ብዬ ሙልጭ አድርጌ የሰደብኩት ለካ በወቅቱ የነበረው ችግር ነበረ። አልነገረኝም። እንትን ማን ነው ካንሰር ይዞት ኪሞ እየተከታተለ እንደነበር ካለፈ በኋላ ነው የሰማሁት። ከሰደብኩት በኋላ ከሁለት ዓመት በኋላ ስልክ ተደወለልኝ። ሮማን ሊያናግርሽ ይፈልጋል እና እንደዚህ እንደዚህ። ምን ሆነ ስላቸው፣ ዶክተር ሁለት ወር ነው ሊሞት ይቀረዋል። እግዚአብሔር እና የምላችሁን የተጣላሁትን ያረገኝን ሁሉ ትቼ ላይፎጥቼን ያለቀስኩት የልጅ አባ ሊሞት ነው። ውብ እያለቀስኩ ያንን ጥሩ ጊዜ ነው የምታስታውሱት፣ አብረን የበላ ነው አብረን ያሳለፍነው። ጥሩ ፍቅሩ ያኑ ነው እንጂ የሚታየኝ ይሄ የበደለኝን አይደለም። ሰው ተበደለ። እሱ ግን ያደረገው መጥፎ ነገር ስለነበረ እኔ እንድሰማ አልፈለገም፣ መታመሙንም ምኑንም። እኔ መታመሙ ብሰማ እንኳን እግዚአብሔርን ጠይቀዋለሁ፣ አስታምመዋለሁ። እኔ ያን ያህል ዲፕል ቂም የሚሴትም አይደለሁም። ቂም ቤዝ ልጁን እንዳይ አልፈቅድለትም ነበረ። የፈቀድኩለት ፎጊቭ ስላረኩለት ነው። ከዛ እኔ ኮ ፎጊቭ ስላረኩለት ነው ልጄንም እንዳይ እኔ ሁለት አንድ ዓመት ምናምን ከያስኩ በኋላ ቂማሊዝም ችግር የለውም ምናምን አልኳቸው። ከዛ በኋላ በስልክ አዋራሁ፣ ታለቀሰ። አታልቅስ ለምን አገርህ አትሄድም? እኔ ደግሞ ቤተሰቦቹ በጣም ስለሚናፍቁ ስለነበረ ቤተሰቦች ጋር ሂድ ኪሞን ተወው ስለው የመጨረሻ ኪሞ መሞከር አለብኝ እኔ ሊሴባ ሲላውጣልቅ ኢትዮጵያ እኔም ሊሄድ ነው ይዤ ሊሂድ ማልኩት በወቅቱ ትኬት ቆርጬ ኢትዮጵያ ሊሄድ ነበር። አይ አንድ ኪሞ እጠብቃለሁ፣ ኪሞ ሊሄድ እመጣለሁ። አንቺ ሂጂና እኔ እመጣለሁ አለኝ። ኦኬ የእኔ ሲስተር ዚ የካንሰር በሽተኞችን ነው የምታክመው፣ ስለዚህ እባክሽን፣ ኮረና ነው እኔ መግባት አልችልም፣ አንቺ ሂጂና ቼክ አድርጊልኝ አልኳት። እሷ ሄዳ ቼክ ያደረገችው የካንሰር በሽተኛ አንድ አመትም ሊቆይ ይችላል፣ በአጭርም ሊሞት ይችላል፣ በሎንግም ሊሞት ይችላል። ስለዚህ አንቺ ሂጂ ኤኒቲንግ ካለን ያለው አለች። ኤኒዌይ ሄድኩኝ። ሄጄ ልመለስ ከኢትዮጵያ አንድ ዊክስ ነው ምናምን ሲቀረኝ ለውቱ አለፈ። በእርግጥ ኔ ለእግዚአብሔር ሳለቅስ አሳየኝ ስለው ካንሰር ይዞ እንዲገለው ሳይሆን እንዲማር ለሰው ክፋት ማድረግ ምን ማድረግ እንዲማር እንጂ ተሰቃይቶ እንዲሞት አላልኩም። ግን ለእግዚአብሔር አልቅሼ ነግሬዋለሁ። ተንበርክኪ ለእግዚአብሔር ነግሬዋለሁ። አላሸችሁ አንተ የልቤን የምታቅ ምንም ነገር ሳላረግ ይሄን ያህል ነገር አድርጎኝ፣ አንተ ለአንተ እንጂ የሰው ቅጣት አልፈልግም ብዬ ለሱ ሰጠሁት። የእግዚአብሔር ቅጣት በጣም መጥፎ ነው፣ መጥፎ ነው። እግዚአብሔር አይቅጣችሁ። አሁን የቀነኒ አባትና እናት ተንበርክከው በንጹህ ልባቸው ተንበርክከው ለእግዚአብሔር እያለቀሱ ልጄ እንዴት እንዳሳደግኳት አንተ ታውቃለህ፣ እንዴት እንዳረግኳት አንተ ታውቃለህ፣ አንተ እግዚአብሔር ቅጣቱን በአንተ ብለው ተንበርክከው አልቅሰው ለእግዚአብሔር ቢሰጡ እግዚአብሔር ምስክሬ ነው። እግዚአብሔር እመልሳለሁ። እግዚአብሔር እግዚአብሔር እመልሳለሁ እውነቴን